ሳውዲ አረቢያ ላይ ዛሬ የአደጋ ጊዜ ማንቂያ ሙከራ ወደ ሰባት ሰዓት አካባቢ ይከሰታል ተብሎ ሰሞኑን እንግዲህ መረጃዎች ሲዘዋወሩ ነበሩ። የማስጠንቀቂያ መልእክት ለብዙዎች ደርሷል። ግን ያ ማስጠንቀቂያ መንግስት ቢሰጥም ነገር ግን ደግሞ ሰዎች ተዘናግተው በዚህ መልኩ ድንጋጤያቸውን በሰዓቱ ሲከሰት እንደምትመለከቷቸው በጣም ደንግጠዋሉ። አሰላሙ አሌይኩም ረህመቱላሂ በረካቱ ውድና የተከበራቸው ውድ ተመልካቾች እንዴት ናቸው እንደምንቆያቸው ከኔ ጋር ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ሰዑዲ ላይ አረቢያ ላይ የምትገኙ እንዴት አሳለፋችሁት? ሰባት ሰዓት አካባቢ የአደጋ ጊዜ ማንቂያ ሙከራ ይደረጋል ተብሎ ነበር፣ እዚህ ጋር እንደምትመለከቱት እና ያንን ስትሰሙ ምን ተሰማችሁ እናንተ? አረቦቹ እንግዲህ መግቢያ ላይ እንዳሳየኋችሁ ወይም እዚህ ጋር በምስሉ ላይ ምን እንደምትመለከቱት እንግዲህ ድንብርብራቸው እንደወጣ ሶሻል ሚዲያ ላይ እያጋሩ ነው ስሜታቸው ምን እንደነበር እናንተ ጋያስ እንዴት ነበረ? በነገራችን ላይ እኔ ብዙም ያው መረጃውም ቅድሚያ ስለነበረኝም ትላንትና ማታ አካባቢ ለእናንተም እንዲደርስ ቪዲዮ ሰርቼ ነበረ። ብዙዎቻችሁ አልገባችሁም በአማርኛ እያወራንም በአማርኛ አስረዱን ስትሉ ነበረ። ያው ስልካችን ላይ ነበረ እንዲይጮሃል ተብሎ የተነገረ የነበረው ዛሬ እንግዲህ ሰባት ሰዓት ከሰባት ሰዓት እስከ ሰባት ሰዓት ከሩብ ድረስ ያው ያ ሜሴጅ እየገባ የጮኸ ነበረ ስልኩ ያው አጫ ጮሆም ደግሞ መግቢያ ላይ እንደነበረ የሆነ የአምፖላንስ ድምጽ ብቻ እንደዛ ነገር ያነበረ እና እናንተ ጋር እንዴት ነበረ? አረቦቹ እንግዲህ ፊሊንጋቸው ይሄን ይመስላል ተደነጋግጠው ምናምን። በተለይ ደግሞ የተኙ ሰዎች፣ መረጃ ያልነበራቸው ሰዎች በጣም ነው የደነገጡት። ማለት የሆነ ኦኬ የምትሉት ነገር ነበረ። ያንን ነገር ደግሞ እስካላደረጋችሁ ድረስ ለተወሰነ ሰከንዶች እየጮኸ ነበረ። ተኝታችሁ አስባችሁታል፣ ምንም ሳታስቡት ለጥ ባለ እንቅልፍ ላይ እንደዛ ሲጮኸባችሁ ምን አይነት ድንጋጤ እንዳለው አልሙሄም፣ ያው የደነገጡ ሰዎች ደንግጠው አሉ። መረጃው ኖሯቸው ደግሞ ሰባት ሰዓት እስከ ሰባት ሰዎች ከሩብ ድረስ ደግሞ ሲጠባበቁ የነበሩ ሰዎች ነበሩ። እኔንም በኮሜንት መጥተው ብዙዎቹ ሲጠይቁ ነበረ። ያው እዚህ ጋም እንደምትመለከቱ አንዲት እህታችን ወላሂ የቤቴ ብር ላይ በጣም የሚያስፈራ ድምጽ አለ። መኪናዎች በብዛት ይጓዛሉ። ከመኪኖች መካከልም አንደኛው መኪና የሚያስፈራ ድምጽ ያወጣል። ደንግጬ ለባሌ ስደውልለት አረጋጋኝ። ያው እንድተረጋጋ አረጋጋኝ እንጂ በድንጋጤ ከቤት ሮጬ ሎ ይወጣ ነበረ አላህ ይስጥር። ያው መግቢያ ላይ አይታች አላረቦች ሲሮጡ ከእንደነሱ ያው ተያይዘሽ ካሮሽ አልሐምዱሊላህ፣ ዋናው አለመሮጠሽ። ደው የባሰ እብድናት ተብሎ ደግሞ ተይዘሽ የሆነ መርፊ እንደት እንኳንም አልተወጋሽ። አልሙሄም ዶችዬ ያው ቀላል ነበረ። ምናልባት መረጃ ያልነበረው ሰው ስልክ የተበላሸብኝ ምን ተፈጠረብኝ ብሎ ሊደነግጥ ይችል ነበረ እንጂ ያው መረጃ ያለ ሰው ብዙም አደለም። እኔ ብዙም እንትን አላልኩም፣ ብቻ ሁለቴ ሲሆን ደግሞ እንዲህ ምን አረኩ የሚለው ነገር ስልኩን ይባስ ቅድም ምን ነካካውኝ፣ ከዛ በኋላ አንደኛው ጮሆ ሁለተኛው ስጠብቅ ነካካውት እና ምን አረኩት ብዬ ነበረ ግን ደግሞ ያው ሁለተኛው ከዛ በኋላ አልደገመም፣ ሶስት ምናምን አላደረገም፣ ጠፋ ማለት ነው። ብዙዎቻችሁ ምንድነው የተፈጠረው ምንድን ነው ምናምን ስትሉ ነበረ። የተፈጠረው እንግዲህ የአደጋ ጊዜ ማንቂያ ሙከራ ነው የተደረገው። ይሄ የቅድሚያ ማስጠንቀቂያ ሙከራ ነው። እንግዲህ ዝግጅት እያደረጉ ነበረ ለመፈተሽ። ከሲቪል መከላከያ የአደጋ ጊዜ ማንቂያ ሙከራ ነው እንግዲህ እያደረጉ የነበሩት። ያ ማለት ምንድነው በአጠቃላይ የሆነ አደጋ ቢከሰት ጦርነት ሊሆን ይችላል በቃ የተለያየ አደጋ ቢከሰት ባንዴ እንዲደርሳችሁ ባንዴ የማንቀያ ደውል ይደወላል ማለት ነው። ይህን ነው እንግዲህ ቴክኖሎጂ ያደረጉት ባንዴ ለማህበረሰቡ እንዲደርስ ጥንቃቄ እንዲያደርግ ለሁሉም አንዴ ሲሞክሩ ለሁሉም እንዲደርስ ማለት ነው። ያንን ነው እንግዲህ የሰሩት። ያንን ደግሞ ዛሬ ሙከራ አደረጉ። ሙከራውም ደግሞ ተሳክቶላቸዋል። አንድ ሁለቴ ነው እኔ ጋ የደረሰው፣ ሁለቴ ነው ሙከራው። ያም ደግሞ ሲም ካርድ ያላቸው ሰዎች ናቸው ሰርታችሁ የደረሳችሁ እንጂ ሲም ካርድ የሌላቸው ሰዎች አልደረሳችሁም። እንግዲህ ሳውዲ አረቢያ በዚህ ልኩ እያደገች እየሄደች ነው። የማንቂያ ደውል ምናምን በስልካችሁ ቤታችሁ ቁጭ ብላችሁ ያለው ነገር ወዳው ይደርሳችኋል ማለት ነው። እና ለዛ ነው እንደዛ ያደረጉት እንጂ ሌላ ነገር ሰውን የሚነካ ነገር ምናምን አይደለም። ሳውዲ አረቢያ ላይ አልሐምዱሊላህ፣ ያው በሸሪያ የምትተዳደር ሀገር ስለሆነች ያው መጥፎ ነገር የለም። እናንተ ራሳችሁን ጠብቃችሁ እነሱ ያው ህጉን ጠብቃችሁ ከኖራችሁ በጣም አሪፍ ሀገር ናት። ህግ ያልጠበቀ ሰው ሲሆን ያው የእኛ ሀበሻ ደግሞ ታቀላችሁ ህግ አክብራችሁ ኑሩ ስንባል የምናደርገውን በጣም ብዙ መሻክሎች አሉ። በጣም ብዙ ያው ብቻ ምን ብዬ ልንገራችሁ፣ የሀገራችን የሚኖረውን ይሄ የተለያየ ከምር አይነቶችን እያስገቡ የሚሸጡ ሰዎች አሉ። እንዲሁም ደግሞ እርስ በርሳችን እየተገዳደልን ራሱ የሰው ሀገር መተን እነሱንም እስከ መግደል ሰሞኑ ሲዘዋወር የነበረው ቪዲዮ ተመልክታችኋል። እና የተለያየ ነገር እናደርጋለን እና ህጉን አክብረን ከኖርን ሰላም ያላት ሀገር ነው። ህግ ስንጥስ ነው ያው ድንበር ስናልፍ፣ እነሱም ደግሞ ድንበር የሚያልፍ ሰው ስለማይፈልጉ ያው ይሰጣሉ ማለት ነው። የሚያስፈልገውን ነገር ይሰጣሉ እንጂ የሰው ደረቢያ ሀቂቀትን ምላችሁ በጣም በጣም በጣም መወዳት ሀገር ብትኖር ማናት ሳውዲ አረቢያ የፍትህ ሀገር፣ ፍትህ የምታገኙበት ሀገር። ማሻላ ቴክኖሎጂ ራሱ አሁን ረቂቅ እየሆነ ነው። ደግሞ ደስ የሚለኝ ነገር ከምንም ነገር በላይ ደስ የሚያስደስተኝ ነገር አንድ ሰው ቅድም ብያቸዋለሁ፣ ወንጀል ሰርቶ የሚደበቅ ሰው የለም። ወንጀል ሰርቶ የሚጠፋ ሰው የለም። በምንም ተአምር ከነሱ አታመልጡ በምንም ማለት ነው። ይህ ቴክኖሎጂያቸው ደግሞ በጣም ደስ ይለኛል ማለት ስልኮ በስልካችሁ ገብተው ይዟቸዋል ማለት ነው። አሁን እዚህ ጋር እኔ ባወራሁት የሆነ ነገር ከፈለጉኝ መጥተው ባለሁበት አድራሻ ይዙኛል ሳይደውሉልኝ ምን ሳይሉልኝ ማለት ነው፣ ባለሁበት መጥቶ ይወስዱኛል። ይሄ ነገራቸው በጣም ነው የሚያስደስተኝ፣ የምቀናበት ነገር ለሀገራችን ይሄ ቢኖራት ብዬ እነሱ እንደዚህ የሚያረጉበት ነገር ለሀገራችን ቢኖር ብዬ አስባለሁ። ማለትም ያው ሀገራችን ታውቃላችሁ፣ ብዙ አይነት ወንጀሎች ይሰራሉ፣ ብዙ አይነት ነገሮች ይደረጋሉ። ሰውን ገሎ ማን እንደ ገደለ እራሱ አይታወቅም ያው ግደሉ ገሎ አካውንት አስይዘው እንግዲህ ገንዘብ አስገቡልኝ ልጃቸውን እዚህ ጋር እኔ እዥዋለው ማለት በቃ ይዞት ይሄን ያህል ገንዘብ አስገቡልኝ ምናምን ላል አገቶት ማለት ነው። በዛ አካውንት እንኳን ገብቶ ያን አካውንት እንኳን ፈላልጎ ያንን ወንጀለኛ ማያዝ አይችልም፣ እኛ ሀገር ህግ ማለት ነው። እና ከምንም በላይ ደግሞ ህጓ በቃ ያስደስተኛል። ጥፋተኛን ኬትም ኬትም ብሎ አምጥቶ ለህግ የሚያስረክቡት ነገር ህጉ በደነገገው ድንጋጌ ደግሞ የሚፈጽሙት ነገር ደግሞ በጣም ሀቂቃ በጣም ከሚባለው በላይ ያስደስተኛል። እና ያው ሰላም ለሳውዲ አረቢያ፣ ሰላም ለሳውዲ አረቢያ ህዝብ እና መንግስቷ አላህ ስብሐነ ወተአላ ያደርግላቸው። እኛንም ሀገር ደግሞ በሸሪያ የምትተዳደር ሰላም የሚኖራት ፍቅር የሚኖራት፣ እርስ በርስ የምንዋደድ አላህ ስብሐነ ወተአላ ያደርገን ያደርጋችሁ። እና ውዶችዬ፣ ብዙ ውስጥ ገባው አንዳንዴ ጥሩ ነገር ስታዩ ለሀገር ብላችሁ የምትመኙት ነገር አለ። ያ ያ ደግሞ ነው በዚህ ውስጥ እንዲገባ ያደረገኝ። አላህ ስብሃነ ወተዓላ ሀገራችንን ሰላም ያደርገን እኛንም በሰላም እንደወጣን ደግሞ በሰላም ወደ ሀገራችን ይመልሰን። እና ውዶችዬ ብዙም እንዳደነግጡ የዛሬው ነገር ላልገባችሁ ይሄንን ይመስላል እንጂ ሌላ ነገር አልነበረም። አሁንም ቢሆን መረጃው የሌላቸው ስልካቸው ተበላሽብን ብለው እንግዲህ ለማሰራት እስከ ለመውሰድ የሚያቀዱ ሰዎች እንዳሉ መረጃዎች እየወጡ ነው ና ሌላ ስልካችሁ ምንም አልሆንም የሙከራ ስርጭት ነበረ ተሳክቶላችኋል ሌላ ነገር የለም አመሰግናለሁ ይሄን ይመስላል ትላንትና ደግሞ ቪዲዮ ሰርቼላችሁ በዚህ ጉዳይ ላይ አረ ውሸትሽን ምንም ነገር የለም ምናምን ስትሉኝ የነበራችሁ ሰዎች አያችሁ አደለ አያችሁ እኔ መቼ ዋሽቼ ነው? መቼ ነው የዋሽው? ተስኪ አንድ ሰው እንኳን ሲዋሽ ቪዲዮን ሙሉ ትገቡና ይሄ ሰው እውነተኛ ነው ውሸተኛ ነው ውሸት ያወራል የሚለው ነገር ደሰስ ደሰስ አርጋችሁ ውሸታን ብትሉ ደስ ይላል። ግን ደግሞ እኔ ያለ መረጃ አላወራም። ያው እስከነ መረጃ ነው የመጣሁላችሁ። ያው የተፈጠረ ሰዎች የዛሬውን ታቁታላችሁ። እንግዲህ ይህን ይመስላል ውዶች፣ አፉ ብያችኋለሁ የሰደባችሁኝ። ሰላሙ አሌይኩም ወረህመቱላሂ በረካቱ።